ቅድሚያ እኔ አማራ አይደለም፣ እኔ ትግራዊ። አማራ ሆኔ ባለመፈጠሬ ደግሞ አምሀፒ በጣም ነው ደስታ የሚሰማ። እንግዲህ ሰሞኑን በሶሻል ሚዲያ የሰለሞን ተካልኝ ነገር በጣም አሳሳቢና አነጋጋሪ ነገር ሆኗል። የት ይቀበር? የሚቀብረው ሰው አጣ። መላምቶች ይቀርባሉ። ሶሻል ሚዲያ ላይ በጣም እየተናፈሰ ያሉ ወሬዎች አሉ። አንደኛ ሰውየው ኢትዮጵያ ሄዶ መቀበር አይችልም። ምክንያቱም የአማራን ህዝብ ተሳድቧል። ስለዚህ የአማራ ምድር ላይ መቀበር አይችልም የሚሉ አሉ። አይ በቤተክርስቲያንም ደግሞ መቀበር አይችልም የሚሉ አሉ። ምክንያቱም የኢትዮጵያን ኦርቶዶክስ ቤተክርስቲያን ተናግሯል፣ አስከፍቷል የሚሉ አሉ። ሶስተኛ ምናልባት ያለው አማራጭ አትላንታ፣ እዚሁ የሚኖርበት አካባቢ ሰዎች ገንዘብ እያሰባሰቡለት ነው፣ በዚህ መንገድ ሊቀበል ይችላል የሚሉ አሉ። ይህ ካልሆነ ግን በአሜሪካ ህግ አንድ ሰው ቀባሪ ካጣ ወይ የአሜሪካ መንግስት ወስዶ ልክኛ ሀገር እንደሚካሄደው መዘጋጃ ወስዶ እንደሚቀብረው ይቀብረዋል ካልሆነም ይቃጠላል የሚሉ ናቸው። በነገራችን ላይ ሶስቱም ሶስቱም ሶሻል ሚዲያ ላይ የሚወሩት ነገሮች በሙሉ መላምቶች ናቸው። መላምት ለምሳሌ ወደ ኢትዮጵያ ቢሄድ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቤተክርስቲያን አይቀበርም። እኔ ቤተክርስቲያን ላይ አይቀበርም አላለችም፣ አልተናገረችም። ግን ሊሆን ይችላል ምክንያቱም በአንድ ወቅት ቤተክርስቲያን ተናግረዋል በሚል ሰበብ ነው። ሁለተኛ የተባለው ወደ ሀገሩ ቢመለስ እና የተወለደበት አካባቢ ቢቀበር ተብሏል። የተወለደበት አካባቢ አማራ ክልል ስለሆነ የአማራ ክልል ወይንም የአማራ ህዝብ አይቀበለውም የሚሉ መላምቶች አሉ። ይህም መላምት ነው። ህዝቡ አንቀበልም አንቀብርም አላለም፣ አልተሰማም። ሶስተኛው እዚሁ አትላንታ ይቀበራሉ። እንግዲህ በጣም የሚያስቀውና የሚያነጋግረው ነገር ሙት ወቃሽ ባህል ከየት እንዳመጣ ነው። ሙት ወቃሽ፣ ሙት አይወቀስም። የሞተ ሰው መውቀስ ምንም ጥቅም የለው፣ ሞቷል። የሞተ ሰውን አትወቅሰውም። አንድ ወቀሳ ወይንም ወቀሳ የምታካሄድበት ማህበረሰብ ወይንም ሰው እንዲሻሻል እንዲያስተካክል ነው። የሞተ ሰውን መውቀስ ምንም ጥቅም የለው፣ ምክንያቱም ምንም ያሻሽለው ነገር የለም። ምናልባት ለሌላው በህይወት ላለው ለማስፈራራት ከሆነ ወይንም በህይወት ያለውን ሰው እንዲያስተካክል አንተም ይሄ አይደርስባል ከሆነ ያንን በህይወት ያለን ሰው መገሰጽ፣ ማስተካከል፣ መውቀስ ይሻላል። የሞተን አይወቀስም ስለሚባል ነው። የሞተም አይወቀስበት። ሌላው ምክንያት የሞተን መውቀስ ምንም ጥቅም እንደሌለው የሚያሳየው ነገር አንዱ እነዚህን የሞቱ ሰዎችን ወይንም ሰው ከሞተ በኋላ የተወሰነው ሰው አይወቀስም፣ ያልተወሰነው ሰው ይወቀሳል በሚል ጎራ እንዳንከፋፈልም ነው። አትሊስት ጎበዝ፣ በዚህ አካሄድ እኮ በሞተ ሰው ላይ ራሱ ጸብል እናመጣ ነው ማለት ነው እንግዲህ አንድ መጣ ያጣ ነው እንግዲህ በሞተ ሰው ላይ ነበረ ሰው ከሞተ በኋላ ቢያንስ የሰውየው ክፉ ነገር የሰውየው መጥፎ ነገር በባህላችን አይነገርም፣ ዝም ይባላል። ቢያንስ ቢያንስ እንደውም የተሻለው ነገር መልካሙን ነገር ሰውየው ተወርቶለት የቀብር ስርዓቱ ላይ የሕይወት ታሪኩ ይነገራል። ይሄ የሚደረገው ሰዎች ስለማያውቁ አይደለም፣ ያውቃሉ። ነገር ግን የሞተ ሰው አይወቀስም፣ ሙት ወቃሻት አድርገኝ ይባላል። አሁን በምንሄደው አካሄድ ከሆነ እንግዲህ በሚሞቱ ሰዎች እንግዲህ ነግ ከነጎዲያ ትልልቅ ጸቦች ሊመጡ እንደሚችሉ እያየን ነው። ነገ ሰዎች በፖለቲካ አመለካከታቸው በተለያየ አካሄዳቸው የተለያየ ነገር ቢያደርጉና እኛን ካልጣምን ይሄ ሰውዬ እዚህ አይቀበርም፣ ይሄ ሰውዬ እዚህ አይደረግም የምንል ሰዎች ልንሆን እንችላለን። ይህ ደግሞ እንግዲህ በሞተም ሰው ላይ ጸብልን። ሌላው አንድ ምርሳት የሌለብን ነገር አንድ ሰው በጣም መጥፎ ሰው በህይወት ዘመኑ ሲኖር በጣም ጥሩም ሰው ምንም አይነት ሰው ሊሆን ይችላል። ምንም አይነት በእኛ ማህበረሰብ ዘንድ ይሉኝታ የሚባል ነገር አለ። ይሉኝታ በነገራችን ላይ አንዳንድ ጊዜ አርቆ የማስተዋል ውጤት ነው። ይሉኝታ የሚገባን አንድ ሰው ለምሳሌ ከሞተ በኋላ ጥሩ ነበረ ወይም የህይወት ታሪኩ ላይ ጥሩ ነገር የሚነገርለት ይሉኝታ ስላለብን፣ ምክንያቱም መጥፎ ነገሩ ማይወራው ቢያንስ ቢያንስ የቅርብን ልጆቹ፣ ባለቤቱ፣ ቤተሰቡ፣ እናቱ አባቱ ቢያንስ ለነሱ ክብር ሲባል ሰዎች ዝም ይላሉ። ሰዎች በጥሞና ሆነ ሆኖ ሰውየውን ይቀብሩላቸዋል፣ ይተባበሯቸዋል፣ አብሯቸው ይሆናሉ። ምክንያቱም ሰውየው በህይወት ዘመኑ እንኳን መጥፎ ሰው ቢሆን እንኳን እንደ ማህበረሰብ ማግኘት የሚገባውን በሙሉ ያገኛል። ይህ በቤተሰቦቹ ዘንድ ለማህበረሰቡ ያላቸውን አክብሮት፣ ፍቅር ይጨምርላቸዋል። ነገር ግን ቤተሰባቸውን አባታቸውን ወይም በተለያየ መንገድ በእንደዚህ አይነት መንገድ የሚጨቁን የሚያገል ማህበረሰብ በተፈጠረ ጊዜ ጨካኝ ትውልድ እየፈጠረ እንመጣለን። ምክንያቱም አንርሳ ይህ ሰው ልጆች አሉት፣ ይህ ሰው ሚስት አለው፣ ይህ ሰው እናት አለው፣ ይህ ሰውን አባት አለው። በእነዚህ ሁሉ ውስጥ ይሄ ሁሉ ነገር ሲሆን እነዚህ ሰዎች የቤተሰቡ አካል ናቸው። የማህበረሰቡም አካል ናቸው። ማህበረሰቡ በዚህ ልክ ይህ ሰው ላይ ሲጨክንባቸው ነገ ምን አይነት ማህበረሰብ ሊፈጠር እንደሚችል ማሰብ ነው። ለዚህም ነው ሙት ወቃሽ አንሁን፣ ሙት ወቃሽ አታድርገኝ የሚሉት አባቶች እና አንዳንድ ጊዜ ሰለጠንን ብለን አንድን ሰው በህይወት ዘመኑ እያለ የተናገረውን በጣም የሚያስከፉ ነገሮችን እየመዘዝን እንዲህ ብሎ ነበር፣ እንዲህ ብሎ ነበር፣ እንዲህ ብላ ነበር እያልን ምንም ማዘዝ ከሆነ ምን ቀጥል አይመስለኝም። ለማንኛውም ሰው በሕይወት ዘመኑ ያደረገውን ኃጢአት በሕይወት ዘመኑ ያደረገውን መጥፎ ነገር፣ እኩይ ተግባሮች እየመዘዝን ከሞተም በኋላ ይሄ እኮ እንደዚህ ነው ይሄ እንዲህ ነበር እያልን መጠቋቁማችን ይብቃ። ቢያንስ ቢያንስ ሰው ከሞተ በኋላ ያለውን ነገር ዘግተን ፋይሉን ሁሉ ረስተን አትሊስት የቀብር ስነስርዓቱን በስርዓትና እንደ አባቶች ወግ ከዚህ ባለፈ ግን እየተማዘዝን እንዲነበር እንዲነበር የምንል ከሆነ እንደ ማህበረሰብ እንዲሁም የምንጨቃጨቅበትና የምንጣላበት ነገር በዝቷል። ነገ ደግሞ በሞታችን የት ይቀበር እዚህ ይቀበር እዛ ይቀበር ይሄ ማን ነው ይሄ ከማንስ ጋር ነበር ምንስ ብሎ ነበር እየተባባልን ዶሴ እየተማዘዝን የምንሄድ ከሆነ ነገ የምንቀባበር አይመስለኝም። ጠባሪዎቻችን እንኳን ጎራ ለይተው ይሄ እዚህ መቀበር የለበትም ይሄ እዚህ መቀበር አለበት ብለው ሲዋጉ ይታየኛል። ስለዚህ እቺን እቺን ትወት እያደረግን ምን ቢያናደን ምድ ቢያስከፋን ሰው በህይወት ዘመኑ እስካለ ድረስ ቢያንስ ቢያንስ ለቤተሰቡ ቢያንስ ቢያንስ ለእናቱ ቢያንስ ለአባቱ ቢያንስ ለልጆቹ ቢያንስ ለነሱ ይህ ሰው ምንጊዜም የራሳቸው ሰው ነው። ማንም በወገኑ ላይ የፈለገ ቢያደርግ የሚጨክንበት ማህበራዊ ነገሮችን የሚያሳጣበት ነገር አይኖርም። ስለዚህ አንዳንዴ ትንሽ ቆም ብለን እናስብ። በማህበራዊ ሚዲያ የምንሰማቸው ነገሮች በእርግጥ የተደረጉ ነገሮች አይደሉም። ከቤተ ክርስቲያን ይህ ሰው እኛ ጋር እንዲቀበር አንፈልግም የሚል መግለጫ ሲወጣ አልሰማውም። እንዲሁም ከአማራ ህዝብም ሆነ ከተለያየ ህዝብ ህዝብ ሲቋወም እንዳይመጣብን እንዳይቀበር ሲል አልሰማንም። ነገር ግን በማኅበራዊ ሚዲያዎች እየሰማናቸው ያለሁት ሎቢዎች ወይንም አስቀድሞ ነገሮችን እንዲህ ሊሆን ይችላል በሚል የህብረተሰቡን አስተሳሰብ ወደ ሌላ ነገር መውሰድ ተገቢ አይደለም። ነገ እኛም ሟቾች ነው። ነገ እኛም የሚመዘዝብን ነገር አይጠፋም። ስለዚህ በህይወት ያደረግነውን እኩይ ተግባር የሚሆን መልካም ተግባር ረስተን ዘግተን ነብስ ሲማር የምንባባልበት የምናስተውልበትን አእምሮ ይስተ። በተረፈ ሁላችንም የሚያስተውልና የተረጋጋ ጥበብን እስካላገኘን ድረስ እንደ ማህበረሰብ መቀጠላችን ያስፈራኛል። በተረፈ በአንድ ወቅት እንደሰማዋት ሰው በህይወት ዘመኑ የሰራው መልካም ስራ እንደሚከተለው ክፉ ተግባሩም እንደሚከተለው የምታሳይ አጠር ያለች ጽሁፍ አዳምጧትና እኔ የምለውም ብያለሁ። አመሰግናለሁ። የመቃብር ላይ ጽሑፎች በመጽሐፍ የምንጨዋወትበት ሰዓት ላይ ደረስ። ኤፍሬም ገብረየስ ጸሐፊው ነው። ከጥቂት ዓመታት በፊት አርኪኦሎጂስቶች ከአያሌ ዘመናት በፊት በዙፋኑ ላይ እንደተቀመጠ የተቀበረ ንጉሥ አግኝተዋል። በጣቱ ቀለበት ላይም ሁሉም ያልፋል ከእግዚአብሔር መንግሥት በቀር የሚል ተቀርጿል። በእርግጥ ሁሉም ያልፋል ከስምና ከእግዚአብሔር መንግሥት በቀር። ታላቁ አሌክሳንደር ከፍተኛ ምኞት ነበረው፣ ዓለምን አንድ አድርጎ የመግዛት ብዙ ሺህ ሠራዊት አልቆበትና በርካታ ንብረት አውድሞም ምኞቱ ከሞላ ጎደል ተሳክቶለት ነበር። ሆኖም በድሉ ዋዜማ ዘመቻ ሳለ ባጋጠመው ሕመም የተነሣ ሞተ። ሞት አፋፍ ላይ ሳለ ታዲያ ከዚህ ሁሉ ድካም በኋላ ቤሳ ቤስቲን ሳሊዝ መሞቴን ዓለም እንዲያውቅልኝ አንድ እጄን ከመቃብር ውጭ አድርጋችሁ ቅበሩኝ በማለት ተናዞ ነበር። መልካም ስም ከመልካም ሽቶ ይበልጣል ብሏል ጠቢቡ። ሕይወት ብዙ ውጣ ውረድ አለባት። ለተሻለ ኑሮ ብርቱ ጥረት ያስፈልጋል። መልካም ስም ታዲያ በዋዛ አይገኝም። በዚች ዓለም ላይ ከኖርን ቢያንስም ቢበዛ አሻራችን ቢያንስ በቤተሰባችን ላይ ማረፍ አይቀርም። ስለዚህም አንቱ የሚያሰኘንንና ከዓለማችን ባለውለታዎች ተርታ የሚያሰልፈንን ጠፈፍ ያለ ተግባር ለመከወን እንጣር። ስማችን በሰዎች ልብ ውስጥ ጭምር እንጂ በሐውልት ላይ ብቻ ተጽፎ ሊቀር አይገባምና። ይሁንና ሐውልቶች ላይ የሚጻፉ ጽሑፎችንስ በጥሞና ተመልክተው ያውቃሉ? ልብ አላሏቸው ይሆን ይሆናል። የውጮቹንም ሆነ የአገራችንን የበቃብር ላይ ጽሑፎች ባጭሩ እንዲህ ለማቅረብ ልሞክር። ሟች ምን ሲሰራ እንደኖረ የሚያውቁት ፈጣሪውና ዘመዶቹ ብቻ ናቸው። የተንኮል ጽዋው ሞልቶ የፈሰሰ ሰው ጤፉ ቁም ነገር ጭንቁ እንደነበረ ግን መቃብሩን ያየ ሁሉ አይጠራጠርም። ከምድራችን ሲሰናበት እፎይታ የተሰማቸው ዘመዶቹ መቃብሩ ላይ የጻፉት መልካም ያላደረገ እዚህ አርፏል፣ በየሄደበት የሰራውን ማን ያውቃል! ጥያቄም የለው ተረስቷል። አንዱ ደግሞ እጅግ ታታሪና የተዋጣለ ጸሐፊ ተውኔት ነበር። እሱን የማያቅ ቢኖር የለየለት መሐይም ወይም እብድ ነው። ሼክስፒር ይባላል። ሐውልቱ ላይ የተጻፈው ታዲያ፣ ከብርሃን ወዳጆቼ ለኢየሱስ ብላችሁ ከዚህ ቅንጣት አፈር አትቆንጥሩ ባካችሁ፣ እኒህን ድንጋዮችም ያልነካ ይመስገን፣ አጥንቶቼን የሚነካ ሁሉ የተረገመ ይሆን ይላል። ዝም ብትል መቀጮ የሚጣልበት የሚመስላት ዐይነት አለብላቢት ነበረች። እንደ ተንጣጣች ነው ነግቶ የሚመሽላት ምላሷን ረፍት እንደናፈቀው ነበር መቃብር የወረደችው። ባለብላቢት ምላሷ ክፉኛ የተጠበሱት ቀባሪዎቿ ታዲያ በመታሰቢያ ሐውልቷ ላይ ሚሲስ አራቦላ እዚያ አርፋለች፣ ወደ ትቢያነትም ትለወጣለች፣ በወርሃ ሚያዝያ ነው በሞት የተነጠቀች፣ ያን ጊዜም ነበር አፏን የያዘች በማለት ጻፉባት። እንደ አውሮፓውያን አቆጣጠር በ1799 ሌክሲንግተን ማሳቹሴትስ ባለች ግሪን ቪሌጅ ውስጥ ለሰባ ሰባቱ ደቂቃ የለውጥ ጦረኞች ክብር በተቀረጸው ሐውልት ላይ ጸንታችሁ ቁሙ ካልነኳችሁ አትንኩ፣ ነገር ግን ጦርነት ፈላጊዎች ከሆኑ ውጊያችሁን ከዚሁ ጀምሩ የሚል ተጽፏል። የተጠረበ እብነበረድ ቀርቶ ፍልጥ እንጨት እንኳን ለማስታወሻ ሊቆምለት የማይገባ ነበር። የብርሌ አንገትና የብርጭቆ ኳኳታን ከልጆቹ አብልጦ የሚወድ አምላኩም ሆዱ ነበር። አጅሬ ውቧን ዓለማችንን ሲሰናበት ያደረገውን ንግግርም በትዕዛዙ መሠረት መቃብሩ ላይ ሰፍሮለት ይገኛል። ክቡር አንባቢ ሆይ ያገኘሁትን ስበላ ስጠጣ ኖርኩኝ፣ አሁን በተራዬ እኔም በትል እየተበላሁኝ ነኝ። ጀግኖች ናቸው በውጊያ ላይ ሳሉም ነበር። ማንነታቸውን ለመለየት እስኪያዳግት ድረስ የተበላሹት ለእኒሆ ሙታን ያልታወቀው ወታደር የተሰኘ ሐውልት ቆሞላቸዋል። በላዩም ከእግዚአብሔር በቀር ማንም የማያውቀው ወታደር እዚያ አርፏል በክብር የሚል ተጽፎላቸዋል። ለፍቶ ላረቄ ነው፣ ጠዋት ማታ እንደጨለጠ ጤንነቱንና ክብሩን ነስቶ እንደተለፋደደ ኖሮ በመሞቱ ሚስተር አዳም እዚያ አርፏል፣ የሸቃቀለውን ሲጠጣበት ከርሞ ለስንቱ የሚበቃውን አረቄ ለብቻው ገፎ ዳግመኛ እንዳይሸቅል ሞት አጋድ ሞት በሸክም ነው እዚህ የደረሰው ሲሉ ወዳጆቹ ሐውልቱ ላይ ጻፉ። ጀግናው ሌተናል ኮርኔሌል አብዲሳ አጋ መቃብሩ ላይ እንደተጻፈው ሰው ምን ጀግና ቢሆን መልአከ ሞትን ድል ማድረግ አይቻልምና መዘጋጀት ያሻል። በርግጥ በአገራችን ባሉ መቃብሮች ላይ ክፉ ነገር ተጽፎ አይቻላቅም። ሙት ወቃሽ ባለመኖሩ ሟች የሰይጣን ቁራጭ ቢሆንም እንኳን ያልፈጸመውን ገድል ፈጥሮ ለቤተሰቡ አሳቢ፣ ለእምነቱ ጠበቃ፣ የአገሩ ጀግና፣ የድሆች አባት እንደነበረ ይታተታል። ግና ያልፈጸምነውን ጀብዱ ለመታሰቢያችን ብናጽፍ በወንጀለኛነት ባያስጠይቀንም ግብዝ መሆናችን ይመሰክርብናል። ምናልባት ለፍተን ጠብ ላይለንና ዝነኞችም ላንሆን እንችላለን። ሆኖም መልካም ሥራን ብቻ እንሥራ፣ እንትጋ። ብንመሰገንም ባንመሰገንም የሰውን ልጅ ኑሮ ለማጣፈጥ እንጣር። ስንቶች እንሆን በሕይወታችን ፀሐይ መጥለቂያ ላይ እንደ ሐዋርያው ጳውሎስ መልካሙን ገድል ተጋደልኩ፣ ሃይማኖቴን ጠበቅሁ፣ ሩጫዬንም ፈጸምኩ ማለት የምንችል